አባ አባ እንዲህ ስቃይ ዞን እንዲህ ስንጣራ ለሞተው ስናለቅስ ለቆመው ስንፈራ፣ ምነው ግን ዝም አሉን? ምነው ግን ዝም አሉን? እንደዚህ ነፍስ ዞን ጩኸን ስንጣራ። አባ እረኛ ማለት ግን የእውነት እንዲህ ነው ወይ? አንዷ በግ ስትጠፋ እሷን ለመፈለግ ይሰደድ የለም ወይ? ታዲያ ምን ነው ራሱን ታዲያ ምነው ተውን ደማችን ሲቀዳ እንደዚህ ቦይ ለወይ አባ ሰው ተሰደደ ከሀገር ከመንደሩ ሬሳ በዛበት ተጨነቀ አፈሩ። ኧረ አባ የት ኖት ኧረ አባ የት ኖት ምን ነው ወጣ ብለው ቃል አይናገሩ? ወይስ ጸሎት ላይ ኖት ከእግዚአብሔር ጋር እየተነጋገሩ እንደዛ ከሆነ አባ አይደብቁን ምን አለን እግዜሩ። አባ እኔ ግን የምለው ክርስቲያን ከሞተ ከጠፋ ካገሩ አስቀዳሽ ከሌለ ከተዘጋ ደብሩ የእርሶ ቅድስና የእርሶ ጵጵስና ብቻውን ምን ሊያረግ ማንን ነው የሚመሩ አባ? በተወለድንበት ባደግንበት አገር መኖር ካልሆነልን በቃ እንሰደድ እንደ ወላጅ አልባ ዘመድ እንደሌለው ባዳ። ይዘንልን አባ ፍትህ በአርሲዞን እየተገደሉ ላሉ ክርስቲያኖች እባካችሁ ድምፅ ሁኑ። እባካችሁ ለአርሲ ሽርካ ድምፅ ሁኑ። ሞተ ተብሎ ሶስት ሰው ሁለት ሰው ሊነገራችሁ ይችላል። በቀን በቀኑ ነው የሚሞተው። ከሚነገር የማይነገር ይብሳል። እባካችሁ ድምፅ ሁኑ። እባካችሁ ድምፃችሁ ያንሰናል። በቃ ድምፅ ሁኑ። ለአንድ ቀን ለሁለት ቀን ቫይራል ይወጣል። ከዛም በኋላ እንረሳለን። እባካችሁ ድምፅ ሁኑ። ተዉ። ነግበኔ ነው። በእግዚአብሔር በቃ ድረሱልን። እኛ ተጨንቀናል። መሀት ውስጥ ነው ያለነው። በወላድ አምላክ እንዶ በፈጣሪያችሁ ድምጽ ሁኑልን። ቤተሰቦቻችን አለቀ። እኛ አስወጣቱ በየጨሻው በየጫካው እናድራለን። እናቶቻችን የት ይደረሉ? እህቶቻችን የት ይደሩ? በቃ እኛ ቆሞትን። በቃ ድረሱልን። በቃ መሄጃም የለንም መግቢያ የለንም። በቃ ሁኔታ መች ነው ነገር፣ ትጋደላለህ ሶስት ግብር ትከፍላለህ። ሌላ ምንም ምርጫ የለም። እስልምና እንደዛ ነው የሚያስተምረው እያልከኝ ነው? አይ ይህንን ነው የሚያስተምረው። አንድ ይሰልማል፣ አንድ ግብር ይከፍላል፣ አንድ ይጋደላል። ስለዚህ ትገሉን አላችሁ፣ ታርዱን አላችሁ፣ እየቆረጠ ስጋችንን ታበሉን አላችሁ። እንደዚህ ሰብአዊ የሆነ ነገር አላህ አንተ የምታመልቀው አምላክ ምናምን ነገር እንደዛ ይፈቅዳል አ ፈቅዳል። ጥሩ ነው። ማሆን ምንድን ነው ያሉት በአላህ እስከሚያምኑ በእኔ ረሱ መሆን እስከሚያምኑ ድረስ እንድጋደል ታዝ እያለሁ እነ እኮ አሉት። አንተ በጣም ወድጀሃለሁ። በጣም ሆነስትነህ፣ ግልጽነህ። ካፌር እንዲወደኝ አልፈልግም። እና እኔ ካፌር ካፊር አይደለሁም ካፊር ማለት እንደሆነካፊር ማለት እንደሆነ ታቃለ በነገራችን ላይ ካሃዲ ማለት ነው በአ አለካፊር ካፊር ማለት እዛ እርስ በርሳችሁ ነው የምትከፋፈሩት ባይዘው አምኖ የነበረ የካደ ማለት ነው ነውላ መርትኮ ተገዝቶ አፈንድዶ የነበረ ከዛ አይኖን አላፈነድድም ብሎ ደግሞ ሲቆም እሱ ካፊር ይባላልያላፈነድድኩኛክርስቲያንና አይሁዶች ምናምናምንማ መጽሐፍ ያላቸው የራሳቸው እምነት ያላቸው በራሳቸው መጽሐፍ የሚፈረድላቸው የሚፈርዱ እንትን ያላቸው አቋሚ ያላቸው ምናምን ነገር ካፊር አይላቸው። እነሱን ካፊር ካልክ ደግሞ ትከፍራለህ። አገርህም አንተን ካፊር ብዬ ወላሂ ከፍርም ከፈርክ ረ ከፈርክ

የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? ያው እንደሚታወቀው ባለፈው ሳምንትና በዚህኛው ሳምንት በአርሲ ከባድ የሆነ ኦርቶዶክስ ላይ ያነጣጠረ ጭፍጨፋ፣ ግድያ በህፃናት ላይ ጭምር ሳይቀር እየተደረገ እንደሆነ ሰምታችኋል፣ ሰምተናል። እና ይህ ነገር ዝምን ይባል አይገባም። ሁላችን ፍትህ እንጠይቃለን። ኦርቶዶክስ በመሆናቸው ብቻ ግድያ እየተደረገባቸው፣ ጭፍጨፋ እየተደረገባቸው፣ ይህ በጣም የሚያሳዝን ነው ማለት ነው። ከሆነ ጊዜ በኋላ በነገራችን ላይ ኦርቶዶክስ ተኮር የሆነ ጥቃት በጣም እንደ ባህል እየተያዘ ኖርማል እየሆነ ነው ሁሉ ነገር ልክ ኦርቶዶክስን ማሳደድ እንደ ጽድቅ እንዲቆጠር እስኪያስመስሉ ድረስ ኖርማል እያደረጉት ነው። በተገኙበት ኦርቶዶክሳውያን የሚሳደዱበት ምንም ምክንያት የለም። እርግጥ ነው በክርስቶስን መከራን ብንቀበል መሳደድን ብንቀበልም፣ ግን እንዲሁ ደግሞ አውቶፍ ነው ወይም ደግሞ ያለ ምንም ምክንያት አንድ ሰው ኦርቶዶክስ በመሆኑ ብቻ እንደዚህ አይነት መሳደድ፣ እንደዚህ አይነት ጭፍጫፋ፣ እንደዚህ አይነት ግድያ የዓለም ህዝብ ማወቅ አለበት። ሁላችንም ፍትህ እንጠይቃለን። በአርሲ ለተገደሉ ኦርቶዶክሳውያን ፍትህ እንጠይቃለን። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር አድርጉልኝ። አመሰግናለሁ። Here's an update on the research

ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፈቃድ እንደዚህ እንደዚህ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል፣ እወቁ። በዛን ሰዓት ላይ ግን ሁላችሁም እራሳችሁን አዘጋጁ። እኔ ባለውበት 99 በመቶ ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በመንጫ አንገቱ ምንለው። ህግ ባለበት እየገላመጡን፣ ህግ በሌለበት እየገደሉን ማን ነው ፍትህ እየጠየቅን ያለ ነው። አብያተ ክርስቲያናት ሲቃጠሉ፣ ኦርቶዶክሳውያን ሲገደሉ ማን ነው ፍትህ ፍትህ የምንለው። በሶሻል ሚዲያ መደራጀት ነው።